በስመ አብ ወወልድ መንፈስ ቅዱስ አህዱ አምላክ አሜን። ግንቦት 16 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅዱስ ዮሐንስ ፍቁረ እግዚእ። አምላካችን ኢየሱስ ክርስቶስ በቅዱስ ወንጌሉ እንደነገረን በመንግስተ ሰማያት ታላቁ ሰው ወንጌላዊ ቅዱስ ዮሐንስ ነው። ቅዱስ ሐዋርያ ከዘብዲዎስና ከማርያም በውፍልያ ተወልዶ በገሊላ አካባቢ አድጎ ገና በወጣትነቱ መድኃኔዓለምን ተከትሏል። ቅዱስ ዮሐንስ ከሐዋርያ ቀድሞ ከሐዋርያት ቀድሞ ጌታን ከመከተሉ ባሻገር በምንም ምክንያት ከጎኑ አይጠፋም ነበር። ስለ ንጽህናውና በጎ የፍቅር ልነው ሕፃን ሳለ በወንድሞች ሐዋርያ ዘንድ ሞገሱ ከፍ ያለ ነው። ጌታችን እስከ እግረ መስቀሉ ድረስ በመከተልም ድንግል መቤታችንን ተቀብሏል። ከእርሷ ጋር ለአሥራ አምስት ዓመታት ቢቀመጥ መዝገበ ምስጢር ሆነ። ስንኳን ከሰው ልጅ ቅርና ከልዑላ መላእክትም አይረጉ ከፍ አለ። ሰው ቢበቃ ቢበቃ መላእክት ሊያይ ይችላል። ቅዱስ ዮሐንስ ግን መላእክት ሊያዩት ይከብዳቸዋል። ከፍጥረት ወገን ከመብርሃን ቀጥሎ ክቡር እርሱ ነው። ቅዱስ ዮሐንስ በታናሽ ሲያ በታናሽዋ እስያ ለሰባቱ አብያተ ክርስቲያናት መስበኩ ይታሰባል። ቅዱሱ ከጌታችን እርገት በኋላ ለሰባ ዓመታት በዚህ ምድር ሲኖር አብዛኞቹ ጊዜ ያሳለፈው በኤፌሶን አካባቢ ነው። ሕዝቡን ወደ ክርስትና ለማምጣት በአፍ በመጽሐፍ ብዙ ደክሟል። ሶስት መልእክታት ራ ዮሐንስ ወንጌልን ጽፎላቸዋል ሕይወትን ስለሰብከላቸው በፈንተው ብዙ አሰቃይተውታል። ከእሳት እስከ ስለት እስከ መጋዘን በስተርጅና ደርሶበታል። እርሱ ግን በትግስቱ እርሱ ግን በትግስቱ ገንዘብ አድርጓቸዋል። ቅዱሱ በኤፌሶንች ኤፌሶን የሚሏት አገር መገኘዋ በቅዱሱ ታናሽስያ በቀድሞ ታናሽስያ ያአሁኑ ቱርክ አካባቢ ሲሆን ብዙ ሐዋርያት አስተምሮባታል። ያም ሆኖ የሚፈለገውን ያህል ለውጥ ያመጣች አልነበረችምና ቅዱስ ዮሐንስ ሊሄድባት ተነሳ። ከደቀ መዛሙርቱ መካከልም ቅዱስ አብሮ ኮሮስ ከሰባ ሁለቱ አርድእት አንዱ ነው። አስከትሎ እየጸለዩ በመርከብ ላይ ተሳፈሩ። ሐዋርያት መከረኞች ናቸውና ማዕበል ተነሳባቸው። በጥቂት አፍታ መርከባቸውን በማዕበሉ ተበታተነች። ቅዱስ አብሮ ኮሮስ በስባሪ ላይ ተሳፍሮ ወደ አንዲት ደሴት ደረሰ። ከንጹሕ መምህሩ ቅዱስ ዮሐንስ ተለይቷልና አለቀሰ። ፍቁረ እግዚእ ግን ያለ ምግብና ውሃ ማዕበል ባህር ማዕበለ ባህር እያማተው ለ40 ቀናት ቆየ። እርሱ በፈጣሪው ፍቅር የተመሰጠ ነውና ዓለም መመገቡ አልጎደውም። በአርባ ቀን ግን ደቀ መዝሙሩ ወዳለበት ደሴት ማይበሉ አደረሰው። ሁለቱ ቅዱሳን ተፈላልገው ተገናኙ። እጅግ ደስ ብሏቸው ፈጣሪን አመሰገኑ። አምላካቸው ወደዚች ደሴት ያመጣቸው በጥበቡ ነውና ሲዘዋወሩ ሁለት ነገርን አስተዋሉ በዛች በደሴቷ። አንደኛ የደሴቷ ሁሉም ነዋሪ የሚያመልኩ ጣዖትን ነው። ሁለተኛ አብዛዎቿ አዛኛዎች የቤተ መንግሥት ወላውላ አብዛኛቸው የቤተ መንግስት ውላጆች ናቸው። ሮምና የሚሏት አንዲት ሴት ደግሞ እነያን ሁሉ እየመገበች ታስተዳድራቸዋለች። ቅዱሳኑ በቦታው በቀጥታ ትምህርተ ወንጌል ቢናገሩ እንደማይቀበሏቸው ስለተረዱ ሌላ ፈሊጥና አሰቡ። እንዳያሰቡትም ወደ እመቤት ሮምና ቤት ሄደው በባርነት ተቀጠሩ። ለእርሷም ድሮ የአባቶች ባሮች የነበርን ሰዎች ነን ስላሏት ሁለቱን ቅዱሳን እሳት አንዳጅና ገንደ አጣቢ አድርገው አደረጓቸው። ለሰማይ ለምድሩ የከበዱ እነዚያ ቅዱሳን የካዱትን ይመልሱ ዘንድ በባርነት ግፍ ተቀበሉ። የመከር ማሳመኛ ጊዜ ሲደርስ አንዳች አጋጣሚ ተፈጠረ። ቅዱሳኑ ዮሐንስና አብሮ ኮረሱ ወደ መታጠቢያ ቤቱ ሲገቡ ሰይጣን በውስጥ ኑሮ ደንግጦዋልና እወጣለ ብሎ ሲሮጥ የንጉሱ ልጅ ረግጦ ገደለው። ሮምናና የአካባቢ ሰዎች ከበው ሲላቀሱ ቅዱሳኑ ቀረቡ። ሮምና ግን በቁጣ ልትሳለቁ ነው የመጣችሁት በሚል፣ ቅዱስ ዮሐንስም በጥፊ መታቸው። መላእክት እንኳን ቀና ብለው ሊያዩት የሚከብዳቸውን ሐዋርያ ይህን ታገሰ በጥፊ ወደ መታቸው ሴትም ቀረብ ብሎ አትዘኚ ልጁ ይነሳ ላላትና ጸለየ። ወደ ሞተውም ቀረብ ብሎ በጌታችን ስም አስነሳው። በዚያን ጊዜ ሮምና ጨምሮ በስፍራው የነበሩ ሰዎች ለቅዱስ ዮሐንስ ሰገዱ። እርሱ ግን ሁሉንም አስነስቶ ትምህርት ሃይማኖትን ፍቁረ እግዚእን ዘፍቅረ ክርስቶስን አሰበከላቸው። በስመ ስላሴ አጥምቆ ካይናትን ሽሞ ቤተክርስቲያን አስንጾላቸው ወጥቷል። በዚያም ለሮምናና ለደሴቶ ሰዎች ክታ መልእክት ጽፎላቸዋል። ይህች መልእክት ዛሬ ሶስተኛ ዮሐንስ መልእክት ተብላ በመጽሐፍ ቅዱስ ውስጥ ትታወቃለች። ቅዱስ ዮሐንስ ቀጥሎ የተጓዘው ወደ ኤፌሶን ነው። በዚች ከተማ የምትመለክ አርጤምስ አርጤሞስ የሚሉ አጣዖት ነበረች። አብጤምስ ማለት መልከ መልክ የነበራት ትዕቢተኛ ሴት ስትሆን አስማተኛ ባሏ ነው እንድትመለክ ያደረጋት። ቅዱስ ጳውሎስ ብዙ ምእመናን ከእርሷን እንዲርቁ ማድረግ ችሏል። ጨርሶ ያጠፋት ግን ቅዱስ ዮሐንስ ነው። በቦታውም ብዙ ግፍ ደርሶበት በርካታ ታምራትን አድርጓል። ቤተ ጣዖታትን በታምራት አፍርሷቸዋል። ቅዱሱ የፍቅር ሐዋርያ ነው። ቤተ ክርስቲያን ቅዱስ ዮሐንስን የፍቅር ሐዋርያ ትለዋለች። ለሰባ ዘመናት በቆየ ስብከቱ ስለ ፍቅር ብዙ አስተምሯል። ፍቅርንም በተግባር አስተምሯል። በየደቂቃውም ደቂቀ የተፋቀሩ በቤናት ይኽሙ ልጆች ሆይ እርስ በርሳችሁ ተዋደዱ እያለ ይሰብክ ነበር። በተለይ ደግሞ ከፈጣሪ ክርስቶስ ጋር የነበረው ፍቅር ፍጹም የተለየ ነበር። በዚህ ምክንያትም ጌታ ባረገ ጊዜ እንዲህ ብሎታል፣ ለፍጡር የሚገለጥ ምስጢር ካንተ የመሰውረው የለኝም ብሎታል። ቀጥሎም በንጹሕ አፉ ስሞታል። ሊቁ ለዜነው ሰላም ለአፉከ ለዮሐንስ ዘሳሞ ንጽሃሊ ወልቡ ላይ የነፍቶ ተከሶ በአደሞ እንዳለው በመልካ ኢየሱስ፣ ቅዱስ ዮሐንስ ከመቤታችን ጋር ልዩ ፍቅር ነበር። ርሷ እንደ ልጇ ስትወደው፣ ርሱ ደግሞ እንደናቱ እናቱ ልቡ እስኪነድ ድረስ ይወዳት ነበር። እስከ እግረ መስቀሉ ድረስም ተከትሎ ያገኛት እመቤቱ ናትና፣ ከዚያም ሁሉ ጸጋና ማዕረግ የመድረሱ ምስጢር ድንግል ናት። ለ15 ዓመታት በጸላሎ ተረዲእቷ በረዲቷ ጥላ ተደግፉ ተደግፎ አብሯት ቢኖር ብዙ ተምረዋል። ከመላእክትም በላይ ከብሯል። ከነጽናዋን በረከትም ተካፍሯል። ስለ ድንግል ማርያም ነገረ ማርያም የሚል ድርሰት ሲኖረው የሰኔ ጎለጎላ ጎታንም የጻፈው እርሱ ቅዱሱ ነው። ድንግል ባረፈችም ቀን ልክ እንደ ልጇ ክርስቶስ እርሷም ስመው ታቅፈው አርፋለች። ሊቃውንቱ ለዚህ አይደለ በንጹህ ከንፈሯ መሳምን መባረክን ሲሹ በከመ ሰአምኪ ርእሰ ዮሐንስ ቀዳሚ ሲሞቴ ማርያም ድግም የሚሉት ታላቁ ቅዱስ ሐዋርያ እድሜው ዘጠና ዓመት በሆነ ጊዜ ተሰውሯል። ከዚያም አስቀድሞ የዓለምን ፍጻሜ ተመልክቷል። ዛሬ ያለንበትም የሚያውቅ ቸሩ ፈጣሪ ነው። ይቺ እለት ለሐዋርያው ቅዳሴ ቤቱ ናት። እናት ቅድስት ቤተ ክርስቲያን ቅዱስ ዮሐንስን እንዲህ እያለች ትጠራዋለች። ወንጌላዊ ሐዋርያ፣ ሰማይ ትዘእን በለደም አቡቀለምሲስ፣ ምስጢራትን ያየ ታኦጎሎስ፣ ነባቤ መለኮት፣ ወልደ ነጎድጓድ ደቀ መለኮተ ደቀ መለኮቱ፣ ምስጢር ፍቁረ እግዚ፣ ርእሰ ደናግል፣ የደናግላን አለቃ፣ ጉጹ ረቀጽ ዘረፈቀ ውስጥ ጽኑ ለኢየሱስ ከጌታ ጎን የሚቀመጥ ንስር ሰራሪ፣ ልዑለ ለስብከት ምድራዊ መልአክ፣ አምደ ብርሃን፣ ሐዋርያ ትንቢት፣ ቀርነ ቤተ ክርስቲያን፣ ኮከበ ከዋከብት እያለች ቅዱስ ዮሐንስን ቅድስት ቤተ ክርስቲያን ከፍ ከፍ ታደርገዋለች። በቅዱስ ዮሐንስ ላይ ያደረ የእመቤታችን የድንግል ማርያም ፍቅርና የልጇ ፍቅር በእኛም ላይ ጽፍ ድርብ ሆኖ ይደርብን። ቅዱስ ዮሐንስን የወደደ ጌታ በፍቅሩ ይጠግነን ከእናቱ ፍቅር አድርሶ ባህራዊ በረከት ያስጌጠን። በዚህ ዕለት ከቅዱሱ ጋር ታስቦ የሚለ ቅዱሳን በዓላት አንደኛ፣ ሁለተኛ ቅዱስ ኢያሱ ሲራክ ነቢና ነቢይና ጠቢ መጽሐፈ ሲራክን የጻፈ ሁለተኛ ቅድስት እናታችን አስበ ሚካኤል ኢትዮጵያዊት በዚህ ዕለት ይታሰባሉ። በጌታ ኢየሱስ መስቀል አጠገብ እናቱ የእናቱ የቀለበጳ ሚስት ማርያም መግደላዊትን ማርያም ቁሙ ነበር። ጌታ ኢየሱስም እናቱን የወደው የነበረውን ደቀ መዙን በአጠገቡ ቁሙ ባየ ጊዜ እናቱን አንቺ ሆይ እንሆ ልጅ ሻላት ከዚህ በኋላ ደቀ መዙሩን እናትህ እነዋት አለው። ከዚህ ጀምሮ ደቀ መዙሩን ወደ ቤቱ ወሰዳት። የቅዱስ ዮሐንስ ወንጌል ምዕራፍ 19 ከቁጥር 25

በሰማዓቡ ሁሉ መንፈስ ቅዱስ አህዱ አምላክ አሜን። መግንቦት 17 ቀን የሚከበሩ አመታዊ ቅዱስ ባላት ቅዱስ ኤጲፋኖስ ቅዱሱ ቅዱስ ኤጲፋኒዎ ጽድቅ ቅዱስና ድርሰት ከጥበብና የተሳካለት አባት ነው። ኤጲፋኒያ ማለት የመለኮት መገለጽ ሲሆን ኤጲፋኖስ ማለት ደግሞ ምስጢረ መለኮት የተገለጠብለት ማለት ነው። ቅዱስ ኤጲፋኒዎስ የተወለደው ክርስቶስን ከሚጠሉ አይሁዳውያን ቤተሰቦች ቤተ ገብርኤል ውስጥ ነው። ቤተሰቦቹ ከአንድ አህያ በቀር ምንም የሌላቸው ድሆች ነበሩ። በዚህ ጊዜ ላይ በልጅነቱ አባቱ ሞተበት። ከእናቱና ከአንዲትቱ ጋር በረሃብ ሊያልቁ ሆነ። ሕፃን ኤጲፋኒዎስ በአህየው እንዳይሰራ አህያው ክፉ ነበርና ሊሸጠው ገበያ ወጣው። ፊላታዎስ ከሚሉት ክርስቲያን ጋር ለገዢ ሲደራደር አህያው እስቲ የኤጲፋንዮስን ኩላሊቱን ረግጦት ለሞት አደረሰው። በዚህ ጊዜ አብሮት ያለው ክርስቲያኑ በትምህርተ መስቀላማት ዋዳ ነው። በፈንታው ግን አህያው ሞተ። ሕፃኑ ኤጲፋንዮስም አደነቀ እያደነቀ ሄደ። ከቆይታ በኋላ ሀብታም አጎቱ ገንዘቡን አውርሶ በሞቱ ገና በ16 አመቱ ባለ ጸጋ ሆነ። ያቺ ገበያ ላይ ያያ ተአምር ግን በልቡ ውስጥ ትመላለስ ነበር። አንድ ቀን ደግሞ ሉኪያኖስ ከሚባል ክርስቲያን ጋር ሲሄድ ነዳይ አገኙ። ባለጸጋው ኤጲፋኒዮስ አለፈው። ያ ድሃ ክርስቲያን ግን የለበሳትን አውልቆ መጸወተው። በጊዜ ጊዜ መልአኩ መጥቶ የብርሃን ልብስ ያለብሰው ኤጲፋኒዮስ ተመለከተ። ኤጲፋኒዮስ ጊዜ አላጠፋም። ከእናቱ ጋር በክርስቶስ አምኖ ተጠመቀ። ሀብተ ንብረቱን ግማሹን መጸወተ። በተረፈው ደግሞ መጻሕፍትን ገዝቶ ወደ አባ ኢላሪዮን ገዳም ገባ። በዚያ መናንያኑ እስኪያደንቁት ድረስ በፍጹም ትጋት ቅድስና ተጋደለ። በጸሎቱ ዝናምን አዘነመ፣ ድውያንን ፈወሰ፣ ብዙ ታምራትንም አደረገ። እግዚአብሔር ደግሞ ለሌላ አገልግሎት ቶታልና በቆጵሮስ ደሴት ላይ ጳጳስ ሆኖ ተሾመ። ብሉይ ከሐዲስ የወሰነ ሊቅ ነውና ብዙ መጻሕፍትን ተረጎመ። በሺህ የሚቆጠሩ ድርሳናት እንደረሰ በአፍን በመጽሐፍን ብዙ መናፍቃንና አይሁድ ምላሽ በማሳጣት ቤተክርስቲያንን ጠበቃየ ትለዋለች። ከደረሳቸው መጻሕፍት መካከል ሃይማኖት አወዘ ኤጲፋኒዮስ፣ መጽሐፈ ቅዳሴና አክሲማሮ አክሲማሮስ ስነ ፍጥረት ዛሬም በቅርቡ ይገኛሉ። ሊቁ ቅዱስ ኤጲፋኒዮስ በመልካ ምድረኝነት በሚደነቅ ቅድስና ተመላልሶ በ406 ዓመተ ምህረት አልፏል። ዕድሜውም 96 ዓመት ነበር። አምላካችን ከቅዱሱ ሊቅ ረዴድ በረከት ይክፈለን። በዚለት ቅዱስ ኢላሪዮን ገዳም ወይ አባሊካኖስ ጻድቅ ቅዱስ ፊላቶስ ክርስቲያናዊ ይታሰባሉ። የሚታገልም ሁሉ በነገር ሁሉ ሰውነቱ ይገዛል። እንዲህም በሚጠፋው አክሊል ሊያገኙ ነው እኛ ግን የማይጠፋውን። ስለዚህ እኔ ያለ ሀሳብ እንደሚሮጥ ሁሉ እንዲሁ አልሮጥም፣ ነፋስን እንደሚጎስም ሁሉ እንዲሁ አልጋደልም። ነገር ግን ለሌሎች ከሰበኩ በኋላ ራሴ የተጣልኩ እንዳልሆን ሥጋዬን እየጎሰምኩ አስገዛዋለሁ። የቅዱስ ጳውሎስ መልእክት ወደ ቆረንቶሶች ምዕራፍ 9 ቁጥር 25። ሰላም ላይ ጋሬከ ሀበቀራኒዮ ለየሳ